ሰላም ሰላም ሰላም። ውድ የሻላ ቲዩብ ቤተሰቦች እንደምን ሰነበታችሁ? ይህ በሻላ ቲዩብ የሚቀርብላችሁ የእኛ ሰው በአውሮፓ የሰኘው ዝግጅታችን ነው። የዛሬው የእኛ ሰው በአውሮፓ ዝግጅት ትንሽ ለየት ያለ ፕሮግራም ነው ይዞላችሁ የሚቀርበው ዛሬ ኢትዮጵያ አዲስ አበባ አንድ ቦታ ላይ እንከሰታለን። አብራችሁን ቆዩ። ጌርጌስ ሴኖን የአእምሮ ህሙማን መርጃ ማኅበር እንደ ኢትዮጵያውያን አቆጣጠር በ1998 በበጎ ፈቃደኛ በሆኑት በሊቀ ኅሩያን መለሳ የለ ተመሠረተ። ይህ የአእምሮ ህሙማን መርጃ ድርጅት ሽሮሜዳ ከቁስቋም ቤተ ክርስቲያን ከፍ ብሎ የሚገኝ ሲሆን በዚህ ጊዜ ከ240 በላይ ሴቶችና 420 ወንድ የአእምሮ ሕሙማኖችን በመንከባከብ ላይ ይገኛል። በኪራይ ቤት ውስጥ የተጀመረው ይህ የአእምሮ ህሙማን መንከባከቢያ ከአዲስ አበባ ከተማ አስተዳደር ጽህፈት ቤት ለህንፃ መስሪያ ከሊዝ ነፃ 3000 ካሬ ሜትር ቦታ ድጋፍ ተደርጎለታል። ጌርጌሴኖን የአእምሮ ህሙማን መርጃ የራሱ የሆነ ቋሚ ገቢ የሌለው ሲሆን በቀን ለምግብ፣ ለመድኃኒት፣ ለዳይፐር እና ለተለያዩ መገልገያዎች ከ250 ብር በላይ ወጪ ያደርጋል። ይህንንም ከተለያዩ ግለሰቦችና ድርጅቶች በሚያገኘው ድጋፍ እየሸፈነ ሲሆን ጎን ለጎን ከከተማ አስተዳደሩ በተሰጠው መሬት ላይ እየሰራ ላለው ባለአራት ወለል ህንፃ ከለጋሾች ገቢ ለማሰባሰብ እየሰራ ይገኛል። ህንፃውን አጠናቆ ከቤት ኪራይ ለመውጣት ከተለያዩ ግለሰቦችና ድርጅቶች ድጋፍ ለማሰባሰብ እየተሰራ ሲሆን ከህሙማኑ መብዛት በየጊዜው እየጨመረ ከሚመጣው የግንባታ እቃዎችና ካሉት ተደራራቢ ወጪዎች አንጻር ህንጻውን ቶሎ ለመጨረስ ፈታኝ ሆኗል። በዚህም ምክንያት ጌርጌሴኖን የአእምሮ ህሙማን መርጃ ድርጅት ለለጋሽ ድርጅቶችና ግለሰቦች የድጋፍ ጥሪውን ያቀርባል። አንድ በቁጥር ትንሽ የሆነን ቤተሰብ ለማስተዳደር በሚከብድበት በዚህ ጊዜ ከ ስድስት መቶ በላይ የአእምሮ ህሙማንን ከየወደቁበትና ከየተረሱበት በአንድ ቦታ አሰባስቦ ሕክምና ሰጥቶ አልብሶ አብልቶ ተንከባክቦ ማኖር እንደዚሁ በቀላሉ የእርዳታ ሥራ ብቻ አይደለም። ጥሩ ልብ፣ መልካም ስብዕና፣ ሰው ሆኖ መገኘትን ይጠይቃል። ኢትዮጵያ ውስጥ በጣም በርካታ ወላጅ ያጡ ህፃናትን ተንከባክበው የሚያሳድጉ ድርጅቶችና ግለሰቦች ብዙ አሉ። አቅመ ደካማ አዛውንቶችን እንዲሁም የአካል ጉዳተኞችን የአእምሮ እድገት ውስንነት ያለባቸውንም ህፃናትና አዋቂዎችን የሚንከባከቡ ድርጅቶችና ግለሰቦች ብዙ አሉ። መልካም ስራቸውም ሊመሰገን ይገባል። እኔ ባለኝ መረጃ የዚህን ያህል ቁጥር የአእምሮ ህሙማንን በአንድ ላይ አሰባስቦ የሚረዳ ማህበር አላውቅም። እንዲህ አይነት የእርዳታ ስራዎች በጣም ከባድና ውስብስብ ናቸው። በእርዳታ ማሰባሰብና እገዛ ላይ የሚስተዋሉ አንዳንድ ችግሮች ይኖራሉ። ለምሳሌ ባለሀብቶችም፣ ታዋቂ ሰዎችም ዝነኛ ለመሆን የሚፈልጉ ሰዎችም ልገሳቸውን ማድረግ የሚፈልጉት ለታወቁና ተመልካችና ትኩረት ላላቸው የእርዳታ ድርጅቶች ነው። ልገሳቸው እንደተጠበቀ ሆኖ ተመልካች ያጡና የተዘነጉ የህብረተሰብ ክፍሎችንም በቻሉት አቅም ቢያግዙ ጣናው በጣም ጥቂት በሆኑ ሰዎች ላይ አይወድቅም። ገንዘብ ሊገዛ ከሚችለው ሸቀጥ ውጪ ካለው ላይ በመስጠት የሚገኘውን ደስታ የሚያክል ነገር የለም። ስለዚህ ለባለሀብቶች፣ ሀብቶች፣ ለህክምና ባለሙያዎች፣ ለሃይማኖት አባቶች፣ በጠቅላላው ለማኅበረሰቡ እነዚህን ተደራራቢ ችግር ያለባቸውን የአእምሮ ህሙማንን እንድትደግፉ ጌርጌሴኖ የአእምሮ ህሙማን መርጃ ማኅበር ይጠይቃል። ነፍሱ ያደረ በጎ ፈቃደኛ ፍጹም ራሳቸው የማያውቁትን አእምሮ ህሙማን ከያቅጣጫው አንስቶ ኢትዮጵያውያንን በሙሉ ልብ ተስፋ በማድረግ መጠለያ ተከራይቶ አስቀምጣቸው ከስድስት መቶ በላይ የሚሆኑ የአእምሮ ህሙማን ባልተመቻቸ ሁኔታና ባልተመቻቸ ቦታ ላይ በመኖር ከሁለት አስርተ ዓመታት በላይ ሊያስቆጥሩ ነው። ጌርጌሴኖን የአእምሮ ህሙማን መርጃ ማዕከል ለነፍሱ ያለ ሰርጉንም ኒካውንም ሰደቃውንም ሙታመቱንም በማዕከላችን እያወጣ ህሙማኑን እያበላ እያጠጣ ይገኛል። መፈናፈኛ በሌለበት የኪራይ ቤት ውስጥ ይመገባሉ። እዛ ቦታ ላይ ይታጠባሉ። ራመድ ሳይሉ እዛችው ላይ ያመሻሉ፣ ያድራሉ። አሁን ላይ መንግስት ከሊዝ ነጻ ሶስት ሺህ ካሬ ሜትር ቦታ በነፃ ተንቃችሁ እናመሰግናለን። እኛ ኢትዮጵያውያን መረዳዳት ሱሳችን ነውና፣ ይሄ ህንጻ ለህሙማኑ ማረፊያ እንዲሠራው እናንት ደጋጎችላ ታስፈልጉናላችሁና ኑ እያሉ ነው። በሀገር ውስጥም ከሀገር ውጭ ያላችሁ ባለ ቅን ልቦች በሙሉ ቤታችሁ ሆናችሁ ጎዶሎ ቤታቸውን እንስራላቸው። ከታች በሚገኘው የባንክ የሂሳብ ቁጥራችን ለማዕከላችን ጠጠራችሁን ጣሉ። በእርግጠኝነት ህንፃ ይሆናል። 68 60 ኦኬ ብላችሁ እባካችሁ ለእኔ ስትል እርዱልኝ። እኔ እናታችሁ ለምናችኋለሁ ልምና የተቀበሉልኝ ውድ ምትወዱኝ ሁሉ አድናቂዎች፣ እባካችሁ በፍቅር ነው ልጠይቃችሁ። ተባረኩልኝ በአጭር መልእክት ስልሳ ስምንት ስልሳ ላይ ኦኬ ብለው መርዳቶን አይቋርጡ። እንፍ እንርዳ፣ እናካፍል። ሁላችንም ለወለታችን ጌርጌሶን የአእምሮ ህሙማን መርጃ ማእከል እስኪ አሁን ደግሞ ስለ ህንፃ ስራው አንዳንድ መረጃዎችን እንንገራችሁ። ህንፃው የተለያዩ አገልግሎቶችን እንዲሰጥ ታስቦ እየተሰራ ሲሆን ለወንዶች ለብቻ ለሴቶች ለብቻ እንዲሁም ከህመማቸው ያገገሙ ለብቻ እንዲሆኑ ታሳቢ ተደርጎ እየተሰራ ነው። በተጨማሪ ለመመገቢያ፣ ለክሊኒክ፣ ለንጽህና መስጫ የልብስ እጥበት አገልግሎትና ለቢሮ የሚሆኑ ክፍሎች ይኖሩታል። በአጠቃላይ ህንፃውን አጠናቆ ለመጨረስ አሁን ባለው የግንባታ ግብአቶች ስሌት እስከ 1.8 ቢሊየን ብር ይፈጃል ተብሎ ይገመታል። ይህንን ከፍተኛ የሆነ ወጪ ለመሸፈንም ከተለያዩ ባለሀብቶች፣ ከግለሰቦች እርዳታ ለመሰብሰብ እየተሰራ ሲሆን በቅርቡም በተለያዩ የአውሮፓ ሀገራትና በሰሜን አሜሪካ የተለያዩ ግዛቶች የገቢ ማሰባሰቢያ ፕሮግራሞችን ለማዘጋጀት ቅድመ ዝግጅቶችን እያደረገ ነው። አራት መቶ ሀያው ደግሞ ወንዶች ናቸው። ሁለት መቶ ሀምሳ ሴቶች አሉ። ስድስት መቶ ሰባ እየታዩ ይገኛሉ። ትናንትና ትልቅ ቦታ ላይ የነበሩ ሳሊ፣ አስተማሪ፣ ኢንጂነር፣ ዶክተር የነበሩበት ቦታ ላይ የነበሩ ቤተሰብ ሲያሳጅጉ የነበሩ የፍርድ ቤት ዳኞች፣ ኢንጂነሮች ላይ የነበሩ ናቸው። በማያውቁት የአእምሮ ክል ምክንያት ወደ ጎዳና ላይ የሚረዳቸው ሰው እንኳን አጡ፣ አጉራሽ ባጡበት ሰዓት ላይ ነው ጌርጌሴኖን ደርሶላቸው። ማእከላችን ምንም አይነት የገቢ ምንጭ የለውም ማለት ነው። የጽዳት ግባት እንደዚህ እየተረዱ እስካሁን ቆይተዋል። አምሳ ፐርሰንቱ ደግሞ ዳይፐር ነው የሚጠቀሙት ማለት ነው። በቀን ሶስት አራት ጊዜ ነው ዳይፐር የሚቀየርላቸው አልባሳታቸው በራሱ እንደዚ ማለት ነው። ከተገኘ በቀን አራት አምስት ጊዜ የሚመገባሉ ለምን ቢባል የአእምሮ መድኃኒት ስለሚወስዱ መድኃኒቱ ምግብ ስለሚያስፈላቸው ማለት ነው። ኮመን የሚመገቡት ግን በቀን ሶስት ጊዜ ነው ማለት ነው። እገዛ ያለው በእናንተ ኢትዮጵያኖች ነው። እናዙ ሁንሳ ደግሞ ህንፃ እያሰራ እንገኛለን ማለት ነው ጥቅሙ ማለት ነው ያሁን ላይ ነገር ግን ከሚያስሩትና የማያስሩት አብረው ነው ተጵያስ ተር ላይ የተሻላቸው በተሻላቸው ላይ እንዲሁም አረጋውያኖች፣ ኦቲዝሞች በተለያየ ሁኔታ ያሉ ወንዶችን ጨምሮ ማለት ነው፣ በተለያየ ቦታ እንዲቀመጡ እናደርጋቸዋለን ማለት ነው። ስለዚህ ዛሬ እዚህ ጋር የመጣ ነው ወገኖች፣ የሰው እርዳታ የምንሻበት ሰዓት እጅጉን ዛሬ ስለሆነ ዛሬ ደግሞ ያልመጡ ወገኖች እንደእናንተ እንደዚህ ካልመጡ በቤተሰብ ሊሆን ይችላል፣ በማህበር እንደዚህ እድር ቦታ ሊሆን ይችላል። በተለያየ ቦታ ላይ ጌርጌሴኖን ህንፃ እየሰራ ነው እንደዚህ አጋዥ ይፈልጋል ብላችሁ ንገሩን ለማለት ነው። ማደሪያ ክፍላቸው እነዚህ በምስሉ ላይ የምትመለከቷቸው ከጀርመን ሀገር የመጡ ዳቦ የተባለ የግብረ ሰናይ ድርጅት አባላት ናቸው።

አልጎቻቸው ሰባ ናቸው ሰባ ሙሉ ለሙሉ አልጎች እዚህ ጋር መናያቸው ከሰባ በላይ ናቸው። አንዳንድ አልጋ ሁሉ ያላቸው በየራሳቸው አልጋ ላይ ያሉት። ይህ የመጀመሪያ ክፍላችን ነው። ሁለተኛ ክፍል ደግሞ እዛ ላይ ያለ ሁለት ክፍሎች ናቸው። እዚህ ግ ማለት ነው እንደዚህ ይህን የሚያክል ክፍል እዚህ ጎናችን ላይ ያለ ማለት ነው። ከዛ ውጭ ደግሞ በመናያቸው ቦታዎች ላይ ወደ አልጋ ላይ መውጣት የማይችሉ እህቶቻችን፣ እናቶቻችን አሉ። እነዚህም ደግሞ ከአልጋ ላይ ደም ግፊት ያለባቸው ስ ያለባቸው እነሱን ደግሞ አልጋ ላይ መውጣትም ከባድ ስለሆነ እዚሁ መሬት ላይ እነዚህ እናያቸው የርጌንዶ ፍራሾችን አንጥፈን እዚሁ መሬት ላይ የሚገኙበት ማጋጣሚ አለ ማለት ነው። እንዲሁም በዚሁ ማጋጣሚ ደግሞ አሁን ትልቁ ህንፃችን እየተገነባልን ነው ያለው። ይህም ህንጻ ደግሞ ሲያልቅ ካሉን ከሕሙማን ቁጥራቸውን ከፍ አድርገን እንዲሁም የተመቻቸ የህክምና ቦታ እንፈጥራለን ብለን ነው አልመን እንግዲህ የተነሳ ነው ማለት ነው። በዚህም መሀል ላይም ደግሞ የዳቦ ማህበር ደግሞ ለእኛ ትልቅ እገዛ እያደረገልን ነው የሚገኘው። እንግዲህ የዳቦ ማህበርም በጀርመን ሀገር ቢገኝም ዛሬ ላይ ግን ለእህት ለወንድሞቻችን ለወገኖቻችን እኛንን አለን ተሞን ያለብን ወገኖቻችን ደግሞ እኛንን አስፈላጊ ነገር አድርገን ከዛች የተሻለ ቤት ላይ ማስገባት ያለብን ብሎ ዛሬ ላይ ለህንጻ ግንባታው ነገሮችን ድጋፍ በማድረግም

ይህ የግብረ ሰናይ ድርጅት የጌርጌሴኖን የሕንፃ ግንባታ በማገዝ የሕንፃውን አንድ ወለል ሙሉ ወጪ በመሸፈን አሰርቷል። ለወደፊቱም ድጋፋቸውን አጠናክረው እንደሚቀጥሉ ቃል ገብተዋል። እነዚህ በጎ አድራጊዎች ደግሞ ከእንግሊዝ አገር የመጡ ሲሆን የእኔ 20 እና 30 ፓውንድ ድጋፍ ምንም ዋጋ የለውም ብለው ለሚያስቡ ሰዎች ጥሩ ማስተማሪያ ናቸው። እነሱ ያደረጉት በአንድ አጋጣሚ ሲሰባሰቡ ሐሳቡን ይዘው ሁሉም ከሚያውቀው ሰው ጋር የቻለው እንዲያሰባስብ በማድረግ ሁለት ሚሊዮን ብር ለጌርጌሴኖን አስረክበዋል። ለወደፊቱም ድጋፋቸውን አጠናክረው እንደሚቀጥሉ ቃል ገብተዋል። አሁን የምንገኘው በጌርጌሴኖን ያለ ማ ነው ነው ገና ገናሂ ጁማ አላለቀ። በጣም እኛ ንጋታ ይፈልጋሉ። እንዴት አድርገን እንወጣ ለሚለው ከወንድማችን ሊቀር መለሰ ወንድማችን ዳዊት እና ተብሮ እናደንቀው አርቲስት ዳዊት ጋር አንድ ላይ ሆነን ምን ይዤ ልምጣ የኢትዮጵያ ኢትዮጵያን ያሉት ሁሉ አደራ ተቀብዬ ለመምጣት እዚህ የተገኘሁትና አታሳፍሩኝም አምናለሁ ነገ አታሳፍሩኝ። እዚህ ድረስ መጥቼ እናንተን ወክዬ ይችላል። አታሳፍሩኝም ይሄ ህንጻ እንዲያልቅ ገና ብዙ ብዙ የሚቀሩ ነገሮች አሉና አላላችሁኛ። እኛ የምንሆኑ ኢትዮጵያን ኤርትራያን በስም ብቻ አይደለም በምግባርም እናሳያለን። ጊዜ በድፍረት እናንተን ተማምኑን የመጣሁት አታሳፍሩኝም አብረን ይሄን ነገር እናስጨርሳለን ማለት ነው። ወንድማችን ይቀርያን መለሰ ምን ምን እንደሚያ የምንፈልጋቸው ነገር ምን እንደሆነ ይነግረናል። እሱን ይዤ አደራ ተቀብዬ እመጣለሁ። አታሳፍሩኝም። ይኸው በእነሱ ስነው ቃል የሚገባውና እግዚአብሔር ያክብርልኝ። ላደረጋችሁት ነገር ቀላል ነገር አይደለም። በአጭር ጊዜ ውስጥ አድርገን የሰጣችሁት መልስ ግን፣ ገና ብዙ ይቀረናል። እግዚአብሔር ያክብርልኝ። ሁሉም ነገር አድርጓል። አመስግንናቸዋል። ምስጋናው እንግዲህ ከላይ ቤት ነው፣ ከእኛም አይደለም። እና በእህታችን በዳጊዎች ያደረጋቸው ነገር በአጠቃላይ ለእኛ ትልቅ ነገር ነው የተደረገልን። እና እንግዲህ እዚህ ጋር እንድንደርስ አድርጎናል። ይህናነሳ ቀሪውን ነገር ደግሞ ቅድም አርቲስት ዳየት እንደገለጸው አንድ ብሎኬት ሀምሳ ብር ነው እኛ ጋር ከአንድ ብሎኬት ጀምሮ አቅማችሁ በፈቀደ የፊኒሽንግ ላይ ደርሰናል። ቢያንስ ይህንን ጨርሰን ሴቶቹን ከዚህ ካሉበት ወደ ተሻለው እንድናስገባ አንድ ሴራሚክ አሁን ባለው የገበያ ዋጋ በካሬ ወደ 1500 አካባቢ ነው እና የምትችሉትን አንድ ብሎኬት 50 ብር፣ አንድ ካሬ ሴራሚክ ደግሞ 1500 ብር አካባቢ ነው እና ከዛም በዘለለ እኒ የባኞ ቤት እቃም ሊሆን ይችላል። ሌላ ሌላም ለፊኒሽንግ የሚያስፈልጉ ነገሮችን በማድረግ ከጎናችን ሆናቸው ይህንን እስከ ፍጻሜው እንድናደርስ በዙ አጋጣሚ እንግዲህ መልእክቱን በእህታችን በዳጊ በኩል አደራ አስተላልፊልንና። የሚቻለውን ነገር እንዲያግዙ ይሁን የበረከቱ ተሳታፊ እንዲሆኑ ለማለት ያህል ነው እግዚአብሔር ይስጥልን በጣም እናመሰግናለን ቅርት እዛ ላይ ለመጨመር ምን መሰላችሁ እዚህ የጌርጌሴኖን የአእምሮ ህሙማን ማዕከል ውስጥ እንደገለጽኩላችሁ ወንድና ሴቶች መሆናሉ እዚህ ነው የሚኖሩት እዚህ ነው የሚመገቡት በዳይፐር የሚጠቀማሉ ይህ አእምሮ ህሙማን ስለሆነ ህክምና የሚባል ነገር አለናት ጌርጌሴኖን የአእምሮ ህሙማን እነዚህ ህሙማኖች ከፍጥረት 650 በላይ ሆናል። ወደ 700 እየተጠጋ ነው። አሁን በየቀኑ ፍርዴ ከ250 እስከ 300 ሺ ብር በየቀኑ ወጪ ይሄ የቤት ኪራይን ሳይጨምር ነው። ወንዶቹ በእንስሳት ያሉት ተከራይተን ቤት ውስጥ ነው፣ ለኪራይ ቤት ውስጥ ነው የምናኖራቸው። ይሄን 300 ሺ ብር እንከፍላለን፣ ለኪራይ ብቻ በወር ለቤት ኪራይ ብቻ ወንዶቹን ለማኖር። በየዕለቱ ደግሞ ከ250 እስከ 300 ሺ ብር ለህሙማኖቹ ደግሞ የምግብ የመድኃኒት ወጪ አለብንና ይሄ ባይኖር ይህ ህንፃ ይፈጥን ነበርና፣ ይህንም እርዳት የምትችሉ ቀለባቸውን መድኃኒታቸውን የቤት ኪራዩ እስከዛ ድረስ ህንፃ እስከሚያም ድረስ መሸፈን የምትችሉ ወገኖች ደግሞ በዚሁ ጥሪያችን የድረሳችሁ፣ አድራሻችን ይቀመጣል። ያዲ ያለች በሷ በኩል መልኮ የድረሳችሁ ክብር ተስተናግድ። አመሰግናለሁ። እንግዲህ እንደ ተመለከታችሁት ይህ በጣም አቅም ጊዜ እልህ የሚጠይቅ ስራ ነው። የእርዳታ ስራ የማይባልም ይሄ ለነፍስ የሚሰራ ስራ ነው። እንግዲህ ሻላ ቲዩብም በዚህ ፕሮግራም አማካኝነት ይሄንን ያያችሁ በገንዘብ ባችሉ፣ በሙያ በሙያ ባችሉ፣ በጉልበት በጉልበት ባችሉ ሄዳችሁ ህመምተኞቹን በመጠየቅ የበኩላችሁን እንድትወጡ ጥሪ እናስተላልፋለን። ይህ ቪዲዮ ከኢትዮጵያ ተቀርጾ የተላከ ስለሆነ የጥራት ችግር የድምፅ ችግር ሊኖር ይችላል። ለዛ ይቅርታ እንጠይቃለን። በቀጣይ ራሳችን ቦታው ላይ ተገኝተን ቀረጻ አድርገን አንዳንድ ጉዳዮችን ለማብራራት እንሞክራለን። ጥያቄ ካላችሁ ስለ ድርጅቱ አስተያየት መስጫው ላይ ያስቀምጡልን። በሚቀጥለው ፕሮግራማችን ላይ የእናንተን ጥያቄዎች አሰባስበን መልስ እንሰጣቸዋለን። ስለተከታተላችሁ እናመሰግናለን። ሻላቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ጊዜ ተመኘን ከሻላቲዩብ